ሰላም፣ ስለ ክብራችን ነው። በእናታችሁ ዝም በሉ። ራሳችን ክብራችን እናስከብራለን። አይ ለጥፎ ተናገሩ ማለት አይቀርም ብለን ስለ እነሱ እና ስለ ሌላ የምታወሪ ሲሆን ማንም ሰው ሊያከብርሽ አይችልም። ራስሽን የምታስከብሪው ራስሽ ብቻ ነሽ። ራስሽ እንዴት ነው የምታስከብሪው? እዛም ሂደሽ ሊከፍነው አይደለም። እርች ስሜ እርች ስሜ እናንተ እያንጨበጨባችሁ ራሴን በራሴ እንዴት ነው ንማስከብረው በዛ አንበሳ ላስወርዳችሁ ወይስ ትሰሙኛላችሁ? ቆይ ቆይ፣ ስ ስሚ ማነው ሌላው አፉን የከፈተ ካለ ንገርኛ፣ እዚህ ጋ እናመጣለን። ይምልሽርቺ እዚህ ጋ እንጂ ልክ ነው ምንም ማለት ኖ፣ ሪች ሪች ውጭ ሀገር ቤት አላት። እንደዛ ነው የምትኖረው ከነቤተሰቡ። ለምን? ክብር ስለ ክብራችን ስለሆነ አወራን አላወራም። ስለ እነሱ እድገት ኮ ነው ሁሌ የምናወራው የምናወራው አይደለን እየተከራከረን እነሱ የሚሰድቡትን እየሰደብን እየተሰዳደብን አይደል? እን ስለ እነሱ ክፉ መች አወራን እልሽ። አይደለም መሸፋፈን አያስፈልግም። እዚጋ እኛ ተሰደብን እያልን እንጂ ኮ ለምንድን ነው እንደዚህ ያደረገው? የድሮ እያለፈ ታሪክ እያወራን አይደለም። የዛሬዋን ብቻ ነው። ሀይሜን ይዘቀዝቋሉ አይዘቀዝቁም፣ እኛ አያገባንም። ለምንድን ነው ለእኛ ክብር ማይሰጠን እኛ ነው እነሱ የምንከተለው። ስራ ፈት ነው እንዴ? ሼር፣ ሰብስክራይብ፣ ላይክ እያስደረግን ቀን ለሌት ማታ የምንለፋው፣ በቃ ይሄን ማሰብ አለብሽ። ስራ ፈት ሆነ ነው እንዴ? ስራ ፈት ብንሆንማ ደም ቪዲዮን አይተን ብቻ ላይክ አድርገን ብቻ እንተው ነበር እኮ። ራሴን እንዴት አድርጌ ነው የማስከብራት? ስለምወዳቸው አይደለም ወይ እያልኩሽ እኮ ነው። ምንድን ነው እራስሽን አስከብሪ ምናምን የምትይው አንቺ? ሞዝንበስቲ አሁን አንቺ እያልሽ ያለሽው ሪች እኮ አንዳንድ ሰዎችን ነው እንትን ላይ ስንቀመጡ አልሻ አይደል? አንቺ ራሱ ለአንድ ደቂቃ ይሁን እንጂ ገብተሽ ትቀመጫለሽ አይደል? አንቺ ራሱን ያጠቃልላል ማለት ነው። ሰዎች ስለ እነሱ ብቻ ሳይሆን ስለ ራሱ ለማውራት ይገባል። አይደል እንዴ ምን አገባው እሱ ሀያ አራት ሰዓት ብንቀመጥ ለእነሱ ጥሩ እንሆንላቸው እኛ መፍታችን ነው አይደል? ብንሆንም ማለት ነው ግዴታ አይደለም ግን፣ ደግሞ አንቺ ራስሽን ማስተበር ያለብሽ አንቺ እንጂ ስለሌላ ሰው ትተን ስለ ራሳችን እኛ ሁላችንም አንድ ሰው ከውጭ ሀገር፣ ከተነካ ከአረብ ሀገር ሁላችንም እንደተነካ መቁጠር አለብን እንጂ ሌላ ሰውን ብለዋል እንጂ እኛ ላደልም አይባልም። ሌላው ማን ነው? ማን ነው? ሌላው ሌላው ማን ነው እኮ? ሌሎችን ነው እንጂ ሁሉ ሌሎቹን ነው። ማን ናቸው? ሌቶችን እነዚህ እነዚህ ብሎ ሲም ጠርቶ ተናግሯል። ሁላችንም እኮ አንድ ላይ ነው የደፈነ። ሁላችንም አንድ ላይ አይደለም እንዴ? ሰብስክራይብ አድርገን እዚህ ያደረስ ናቸው። ሌሎቹ እነማን ናቸው? ተመርጠው ነው የተደረጉት። ሲም ጠርቶ እኮ አልተሰደበም። ሁላችንም አንድ ላይ ነው። ሁላችንም እኮ ነው። ሲም ጠርቶ ከሌላ የተደጋፊ አላለም እኮ። ሁላችንም ነው ያለው አይደለም

ጨርሽ ራሷ ላይ ለምን እንሰደባለን እኛ ሽንት በት እያለን ለነሱ ካፍተን እኮ ሽንት በት እያለን ባለፈው ለምለም በራሱ አፍ ስትናገር እናንተ አልሰማችሁም እንዳሉ ግን በእሷ ለምለም አለች እብድ ናቸው የአረብ ሀገር ሴቶች እያሉ ሻይሁና እየጠጡ እነሱ እነዚህ እናንተን ይቀልሉባችኋል እናንተ እንዲትሆናላችሁ ምንድን ይሆናችሁት

እንዴ እ እኮ አንድ ሰው ወግኖ አይደለም፣ ሁሉ ሰው እኮ ነው ያቄ ሁሉንም ሰው ከሆነ ከሌን ከፍ ከሌን ዝቅ ልታረጋት ይችላል። አንድ ነገር ልንገርሽ፣ ሁሉንም ይተበሩን ሁሉንም ልክ ማስገባት ስለ ይችላል እና ስለ ታርቱ አላሉ ማለት ነው። እንደዚህ ርጭ ሁሉንም ልክ ማስገባትኛ ስንሆን ይሄንን ካለፈን መች ነው ልክ የምናስገባው? ይሄንን ካተናገረን መቼ ነው ምንናገረው? ጥላቻ ሌላ ቦታ፣ ክብር ሌላ ቦታ። እሺ ራስ በራሳችሁን አስከብሩ። እኛ እኮ አንጠላችሁም። አሁን የሚሆኑ ቁሳቁስ ያወርደናችሁ አላደ፣ ግን ይሄንን ካልተናገርን ካለፍነው ነገር ደግሞ ሌላ ነገር ነው የሚሉን፣ ሌላ ነገር ነው የሚሉን። የሆነ ነገር ልጠይቅሽ። አሁን እኛ አረብ ሀገር ያለ ነው አንድ ሴት ማለት ነው አንድ ሴት ልጅ በሚዲያ ወይ ጋዜጠኞች ጋሂዳ የሆነ ነገር ሲታወራ ይሄን እንደዚህ የሆንኩኝ ስትል እኛ ለእሷ እንትን የምንው ድምፅ የምንሆነው እሷ ዘመዳችን ናት ወይስ የሆነ ነገር ናት? ሁላችንም ውጭ ሀገር ስላለን አለ እኛንም ስለምመለከተን አለ ታዲያ አሁን ሌላ ሰውን አለ እሱ ሁላችንም አይደለም ለምንት ያለሽ አንድ ሰው እንካሌ እንኳን ሁላችንም እንዳለ መቁጠር አለ ሁላችንንም ውጭ ሀገር ለሌሎቹ ድምፅ እንደምንሆነ ለራሳችን ድምጽ መሆን አለበት። ለምን እንደዚህ ተደቡናል እንደፈለጉ? ለምን በቀኛ ላይ አፋቸውን ከፍታሉ? ሲያድሉ አንድ እቺ ካለም ደግሞ ነገ ከዚህ በላይ ነው እኮ የሚሉን፣ አታውቅም? ምን ነው አንቺ ምን እግዚአብሔርን አንዳንድ ሴቶች እኔ ራሳችን ለራሳችን የማንሆነው ነገር በጣም ይገርመኛል። ማርያምን

ሁላችንም እስራኤል ናችሁ ያልባንድ ይባልቸው ራሱ አይገባቸውም። ግን ምክንያቱም መተፋፈል ምናምን እዛ መተፋፈል በውስጣችሁ መተፋፈል ይኑራችሁ። ግን ለምንድን ያለን ነው እኔ ጥያቄ፣ ለምንድን እንደዛ ወላ አንድ ቀን ስለመከፋፈል ከሌለ ከፈለ ከሌለ የሆነ ነገር የምንቀበላው እሱ አንዳንዶቹ ብሎ አልተናገረም። ሁላችንም እኮ ነው ተናገረን። ለማንኛውም እኔም አውቀው ነገር የለኝም። ለምን እንደሆነ ታውቂያለሽ? የተናገርኩትን ተናግሬያለሁ። እራሱ የተሰማኝን ነው የተናገርኩት። ሁሉም አንቺ መሰማት መናገር እኮ መብታለች። እኛ ለምን ተናገርሽ አይደለም፣ ግን ከአንቺም ጭምር ነው እያለን ነው

ችግር የለውም። ምን እያልሽ ነው? ቆይ ምን እያልሽ ነው? ምንም አልተሰማሽም ነው? የራሳቸው ለምን ለምን ተብሎ ነው። የራሱ ጉዳይ እነሱ ይውለን አይደለም፣ እያየህ ናቸው። ተከተሉን ብለውን አይደለም፣ ከተልናቸው ግን ስለምንወዳቸው ተከተሉ ያደረስ ናቸው። በአረስ የተነከሱ እንደሚባለው እኛ ነን እኮ አይደል? እንደዚህ አደረስ ናቸው። ዞሮ ዞሮ እኛ ነን እኮ። አንድ ሰው ብቻ እኮ አይደለም፣ ሁለት ሰው ብቻ እኮ አይደለም። ባለፈው እኮ እንትና ተንቀጥቅጦ ነበር። ለምለም ሴት ናት። ስለ እዛ ነው ሁሉ የተነሳው። እሱ ደግሞ ወንድ ነው። እኔ ደግሞ ሳይተነች በቃሽ። ማንም አይናገርም። አሁን ሀሳባችሁን ሰጥቶችኛል። አመሰግናለሁ። በክብር መውረድ ወንድ ለምንድን ነው ማይናገረው? ወንድ ወንድ የሰደበን አይደል? ሲድብ ሲድብ ነው። ወንድ አይነገረው? ቅባት ተቀብቶ ፊቱን ጨምሮ ብሮ ማን እንደ ማን ይናገረዋል? ገፋት ናችሁ፣ እባክሽ። እኔን እየሰደበኝ ጉዳይ ነው። ታዲያ ቅባት ክብራችሁን አውርዶ አይደለም ለ ይሄ ቴሊንግ ያርሽ ክብራችሁን ጠብቆ ነው አልሽኝ። ክብራችሁን እኮ እኛ ከተሰደደ ከተሰደብን ወተን እኛ ግን አሁን እሱ ከተሳደበ ዝም ነው። ለአንድ ነገር ልንገርሽ፣ እኛ እሱ ከተሳደበን ዝም ካል ነው ምንድን ነው የምንባለው? እነሱ ተተናል። ሌላ ቀንም ከዚህ የበለጠ የበለጠ ሲድብ ይመጣናል። እዚህ አሁን ተናግረን ካልመለስን ሌላ ክብር ይኖረናል? ክብራችን ወተን ብንነጋገር ነው ክብራችን ገና ዝቅ እያለ ይመጣል እንጂ መቼም አይጠበቅም

እሱ እስከነካን ድረስ እኛ ደግሞ መልስ እንሰጣለን። ከዛ መልስ ከሰጠን ነው የሚቆመው። እኛ ዝም ካለ ጀግንነቱ ጀግና አይደለም፣ የጀግንነት አይደለም። በእናታችሁ ዝም በሉ። ጀግና ይነ ፋይናንሽል ስብስክራይብ እያስደረግን እዚያ ድረስ ናቸው። ምሩነሽ ለዋይት ጀግና ባንበሳ እየተቀነባበረ አላየሽም? ጀግና እኔ ደግሞ ስለራሴ መብት እከራከራለሁ። አመሰግናለሁ ስለገባችሁላችሁ ውረዱ። ወጥቶ የነገረው ነበር። ክብር ቢኖራቸው እነዚህ ጀግና ብሎ በአንበሳ መቀነባበር አይደለም ስለ ክብራቸው መናገር ነበራቸው። መጀመሪያ ቀድሞ ክብራቸውን ዝቅ አድርጎ የሰውን ልጅ ደግሞ የሰደጀግና ብዬ እኔ በአንበሳ መቀነባበር እነሱ ስለ መከፋፈል ላይ ናቸው። እነሱ በውስጣቸው ነገር ያላቸው ስለመከፋፈል ላይ ናቸው። ለዛ ነው ጀግና ጀግና ሚሉት ለማያቅ ይባላል። ለማያቃችሁ ተናገሩ። እኛ መከፋፈል ላይ ያደለ ለምን ነካን ነው ምንለው

ስለ ክብርሽ ካወራሽ መቸም አታ አታፍሪም መቸም እኮ ነው። ይኸውልሽ አሁን ከተናገሩ አሁን እሱ ከተናገረ ወተሽ ክብራችን ጠብቁ ብለሽ ወተሽ ከተናገርሽ ሁሉም ይጠብቅሻል። እሱ አሁን ዝም ብለሽ ሰብስክራይብ አድርገሽ ሼር አድርገሽ ዝም ካልሽ ገና ይብሰዋል። ገና ሌላ እያጨበጨቡ እኮ ነው። እያጨበጨቡ እንትናው ጀግና ነው እያሉ በአንበሳ እየሰሩነት ነገ ደግሞ ሌላ ስድብ እየሰደበ ይመጣል። ይስጠባችሁ፣ ይበላችሁ። ነገሩ መች ይገባቸዋል። ደደቡ ታደዳቸው ሙአንረብላእንዴት አደብች ልኝ? ደህና ነሽ? እኔ ውዴ እኔ ማርዬ እኔ ፍቅር እንዴት ነሽ? እግዚአብሔር ይመስገን። እማክዬ እንዴት አደራችሁልኝ? ሰላም አደራችሁ። አለን አለን። አስቦ ችግር ያመጣል።

አንቺ እኮ እኔ እኮ ሰምቻለሁ፣ ውጭ እኮ እኔ እኮ ሰምቻለሁ። እነሱ ዝም ብለው ነው የሚዝቱት። ምን ያደርጉታል ብለሽ ነው የምትጨነቅ? ተናገርሽ እኮ እና ካለን አደል እንዴ። ለእነሱ ዛቻ ፈርተሽ ነው አንቻሁ እንደዛ የሆንሽው። ምንም እኮ ምንም ያገባው ነገር የለም። መብትሽ እኮ ነው መናገር፣ የተሰማሽ ምንም እኔ ምንም አደረጉኝም። ግን እኮ እኔ ያስለቀሰኝ መጀመሪያ ሃይዬን እንዳየው ማልቀስ ጀመርኩ። በቃ እየዬ በቃ ከእንግዲህ ተለያዩተና ምናምን ሲሉኝ የሆነ ነገር በቁመናዬ ሰውነት ወረረሱም ሊያዩ ሆነሽ፣ እዚህጋ ሆነሽ ስለነሱ አይመለከትሽም። ስለራሱ ዝም ብለው ነው ሁሉም ያጭበጭበው ብታመም እኮ እንደዚህ ኦላይ ገብቼ እህቶቼ እርዱኝ፣ ታምም ያለው ላለው ሀይሚና ብሩኬ አይደርሱልኝም ግን እናንተ እናንተ እናንተ ስደተኛ እህቶቼ ናችሁ ለእኔ የምደርሱልኝ። ለምን ብትሉ ገንዘብ ያለው በገንዘቡ ገንዘብ የሌለው ሼር ሼር ሼር እያደረገ ህግ ቦታ እንኳን ቶሎ ወደ ሀገር እንድገባ ታደርጉኛላችሁ። እናንተ ናችሁ ለእኔ ያላት። ግን እኔ ያለቀስኩት እንዴ ይሄው እንደዚህ ከሆኑ ጀምሮ ሰውነቴ ሁሉ ቀነሰ፣ ታመምኩኝ ብታይ እዚህ ጋር ሳሚልኝ አገርም የሚያውቁኝ ዘቧኮ መሳቅ መጫወት መሳቅ ነው እንጂ ጭንቀት አችልም። እንዲህ ነው ከልጅነቴ የምን ዝም ብዬ መሳቅ ነው ስራዬ እንጂ ይኸው ጭንቀት ያየሁት። ጭራሽ ስደት እኔ ብርቄ አይደለም። ሳውዲ ስድስት አመት ሰራሁ እዚህ አራት አመት ሰርቼ ያው በልጄ ነገር ሄድኩኝ ተመልሼ መጣሁ። ስደት ለእኔ ብርቅ ስንት አይነት ግሩፕ ውስጥ ነበርን። ግን እኔ በቃ በላይ የወረደብኝ

እኔ ግን መጀመሪያ የምናገረው አሁንም ከመናገር ከዚህ በኋላ ከምሳክ ሌላ ከገባው አንቺ ቤት ከገባው ወይ እኔ ወይ እንትና ቤት ነው እንጂ እኔ ከዚህ በኋላ የምናገረው እህቶቼ፣ እባካችሁን እባካችሁን ራሳችን እንወቅ። ለራሳችን ጊዜንስ አንሰዳደር፣ አንሰዳደብ። አይምሯችን ወደ ራሳችን ሰብስበን እኛ አንድ ንሁን፣ በቃ። አንቺ ክብር ማዳም ቅመሞች ብላችሁ ኮሜንት የሚሰጡ ሰዎች እኔ ኮሜንት ሰጥቼ ማላይት ማለት ኮሜንት መስጠት እዛ ጋ ኮሜንት ክፉ ጥሩ መጻፍ ራሱ አልወድም። ግን ትላንትና ምንድነው ያልኩ? ክብር ማዳም ቅመሞች ማክበር ያለብን እኛ እየተሳደብን ነው ቪዲዮ የምናየው ነው። ለምንድን ነው እኛ እኮ ሽንት ቤት እያለን ስራ ስራ አጥተን አይደለም። ሽንት ቤት እያለን ነው ከፍተን የምናስቀምጠው ለነሱ። እኔ ያለቀስኩት እህቴ ልንገርሽ፣ ስደት ላይ ሆኜ እግዚአብሔርን በኔ ተማሩ። ስደት ላይ ሆኜ የሶቬት እየሰራው ከፎቅ ምድር እየሰራው እዚህ ጋር ልክ አውርቼ ሁለት ሰዓት ባልሞላውስጥ ልጄ የመኪና ኤክሲደንት ደርሶበት እንደ እናትንኳን ቆሜ አልቅሼ አልቀበርኩት። ልጄን አፈር ሲፈቱት አላየሁት። እራሽኔ እራሽኔ ልክ ብሩክን እንደ ልጄ አይቼ የኔ መጽናኛ ናቸው፣ የኔ ክብር ናቸው፣ የኔ ማድረግ ናቸው። ግን የኔ ክብርና የኔ ማድረግ እግዚአብሔር አምላክ ነው። ግን እኔ እናትነት እናት ስለሆንኩኝ እነዚህ ልጆች ሳይ ትንሽ እጽናናለሁ ስላልኩኝ ይህን ነገር ስለተናገርኩኝ ነገሩን ወዴት ወዴት እንደገባም አላቅም ወዴት ወዴት እንደመጣ፣ ዝም ብለው ነው አንቺ አላልሽም አላልሽም፣ አንቺ የዋነው ነው እንደሚለው ነው ያልሽው፣ እንጂ ዝም ብለው ነው እነሱ ታያቸው። እነዚህ ማሽቃበት ሥራቸው ነው ታያቸው። እኔ ይቅር ይበለን ለሁላችንም እግዚአብሔር ይቅር ይበለን። ያለንበትን እንወቅ እህቶቼ፣ ያለንበትን እንወቅ። ብንወድቅ እንደዚህ እያየን ዘይቱ ቢደፋ እሳቱ እየተደፋ አሁን ማድቤት ውስጥ እየተንጎዳጎድኩ ነው የማወራው አንድ ነገር ጋዝም ያለ ቦታ ወይስ ሳላጠፋው ስከፍት ቢፈነዳ ራሴን ነው ምጎዳው። አደለ እንደ እህቶቼ፣ ሰላም፣ እንዴት ናቸው? እንዴት አደርሽ? ደህና ነኝ። ልክ ነሽ እህቴ። ሁላችንም ግን እውነት ለመናገር ለራሳችን ነው ማወቅ ያለብን። እኛ ራሳችንን ካስከበርን ማንም አፉን ሊከፍት አይችልም። ከእኛውን የሚጀምረው ወደን ፈቅደን ጊዜ ሰጠን። እኔ ጊዜ እኔ ስራ አለብኝ ሰው እዛ ጋ እያለ እኛ ጊዜያችንን ሰጠን እያየን፣ ሰብስክራይብ ላይክ። ስለዚህ እኛ እያደረግነው ነገር ነው ምላሽ የሚሰጠን ገብቷችኋል አደለ? ስለዚህ እኛ አሁን እርስ በራሳችን አንድ ሀሳብ አንድ አይነት ነገር ሊኖረን ነው የሚገባው ራሳችንን የምናከብረው ራሳችንን እህቴ ዝም ላይ አሁን እዚህ ጋር ምን ሚል መሰለሽ? ምንም አላለም። ይከፋፍላሉ እኮ እዚህ ጋር፣ አንቺ ብትናገሪ ከአንቺ ጎን የሚቆም የለም። ራሳቸውን አሳልፎ ይሰጣሉ። ይሄ አንድ ነገር ልንገርሽ፣ ይሄ የመጀመሪያ ጊዜ አይደለም። ሊደንቀን አይገባም። አለመግባባት ሲፈጠር ልጁ የንግግር እንትን አለበት እሱ እናቃል። ይሄ የመጀመሪያ ጊዜ አለመግባባት ሲፈጠር ብሩክ ይናገራል። ይሄ አዲስ አይደለም። ያኛውም ተናገረ ይሄኛውም ተናገረ እነሱ ዞሮ ዞሮ አንድ ላይ ነው የሚወሩት አንድ ላይ ነው የሚያሽቀብጡት አንድ ላይ ነው የሚዘፍሩት አንድ ላይ ነው ፖስት የሚያደርጉት እኛ እራሳችንን እንወቅ በቃ አለቀ እዚህ የመጣም ቅመም ክብር ብለሽ ቢሰ አንቺ እኮ ስራ አተሽ ሲንት ቤት እያለሽ ነው እንደነሱ ይቆረጣል አደለም አሁን ምንድነው እኔ ታየኝ ያለው ነገር እኛ ለምንድን ነው የምንታለለው? ለምንድን ነው ጅል ጅል አልፎ እየሆንን ያለነው? ንቁ ሰዎች እነሱ ለሌላ ሰው ሲከፈት እኛ የወረድን ሰዎች ነን። ይሄን ነገር ስትባይ አምሽም እኮ ያምናል። ስለዚህ ይሄን ነገር ለምንድን ነው አንድ ድምፅ ኑሮን አንድ ሀሳብ ኑሮን እኛ እርስ ራሳችን ተግባብተን ተስማምተን፣ ሀኔ ራሱ ለእኔ ብላ ሀኔ አናን ማለት ነው ለእኔ ብላ እግዚአብሔርን አንድ ነገር ብትሆንስ፣ ለምን ባህሬን ታውቃለች ይቺ ልጅ እኮ አነጋገሯል አለ ጭራሽ፣ እንደውም እኮ እቺ ልጅ ብሩክን እንደ ልጄ ነው ማየው ብላ፣ እኔም ሙሌ ሰማሻለሁ እንደ ልጄ ማየው ነው እኮ እዚህ ሚዲያ ላይ የሆነ ደህና መልካም ነገር ተናግረሽ ይዞርብሻል። እኔ እናት ይዞ ትርጉሙ አንድ ነገር ሊንገርች እርስ በራስ ተለያይቶ እዛ ጋ ጀግና የሚሉት የሚሉት ግን አሁን እዚህ ቦታ ስለ ቡሉክ ያላወረንም ስለ ሃይም ያላወረንም ስለ ራሳችን ስለ መዳም ቅመሞች ነው ያወረ ነው። እዚህ በህዳችሁ ጀግና እሱ እኮ አልተናገረም እሱ እኮ አንዳንዶቹን የነከኛን ደለም አይደለም አንዳንዶቹ ብሎ ጠርቶ ሲሙን ጠርቶ አልተናገረም። ሁላችንም አንድ ላይ ነው። ሁሽ አንድ ሰው አባትሽ ጀግና ቢሆን አባትሽ ነው፣ ጀግና ነው። ኦኬ ወንድምሽ ጀግና ነው። ጀግና ነው። አምን ብሩክ ጀግና ነው። አይዶን ኬር ለራሱ ነው ጀግንነቱ። ለኔና ለአንቺ ለመዳምቅም ምንም ቦታና ክብር እንደሌለው ደግሞ እያሳያቸው ነው። ይሄን እወቁ። አለመግባባት በተፈጠረ ቁጥር እየመጣ ሲናገር ጓደኞቹን ጓደኛውን ሲናገር፣ አይ እንዲ አይባል ማለት አንድ ጥያቄ ሊጠይቅሽ ይኸው፣ አንድ ጥያቄ ሊጠይቅሽ እንቺ ሰው ከተናገረሽ እሱ ወጥቶ ሚዲያ ላይ አይደለ ተናገረ። አንቺ ደግሞ እዚህ ጋር መታያሽ እና ለምንድን ነው እንደዚህ የምንሰደበው ብለሽ ተናግረሽ ክብርሽ የምጠብቀኝ ቸ የሌለሽ ነው አንቺ ደግሞ እዚህ ጋር እነሱ እሱ እየሰደበ ላይክ አድርገሽ ሼር አድርገሽ ጤለሽ ካወጣሽ ሁሉንም ነገር ጤለሽ ካወጣሽ ገና ከዚህ የበለጠ ስድብ ነው የሚመጣሽ። ያንን ይወቁበት። እናንተ አሁን ድንቅ ዞናችሁ ላችሁ እንዳችሁ በአንድ ለብሽ እንደነገሩ ታስንቂው ይሄ እኮ ነው። ራስሽም ታስንቂ ያለሽ ምንለው እኮ ይሄ ነው። እራሳችን ወደን አይተን እራሳችን ላይ ካድርገን ራሳችን ሙሉ ደቂቃውን ጊዜ ሰጥተን አይተን አዳምጠን መተን ምንበሳጭ ምንናደድ ምንነጋገር ምንጣላ እኔ ለምን ብዬ ነው ካንቺ ጋር የምጣላው ንገርኝ እስቲ። እሱም እኮ ነው ልጅ ካንቺ ጋር አሁን እዚህ ጋር በድምጽ እየተነጋገርን ነው። በአካል ባንገናኝም እንደዚህ እየተናገርን እየተጫወትን ነው። ግን ከነሱ ጋር ሚዲያ ላይ እናያለን በስልካ እንጂ ድምጻቸው እንደዚህ ነው፣ በስልክ ነው የምናየው። እንደ ከነሱ ሰላም ናችሁ ዳና ናችሁ ብለን ተነጋግረን አናቅም። ለምን እነሱ ሚዲያ ከገቡም እኛ ለማስገባት ራሱ ሁላሄና ሲን ይገርመኛል። ግን እንደዚህ ሆነን ማዳም ቅመሞች እርስ በረስ ስንሳደብ እርስ በረስ ስንወራረድ ምን ይመስላችኋል? ወለሂ ግን የራሳቸውን መጠበቅ አለበት። የራሳቸውን ክብር መጀመሪያ የራሳቸው ክብር ነው የሚበልጣችሁ። የራሳቸውን ክብር ከጠበቃችሁ ነው ሁሉን ነገር የምጠብቁት። ግን የራሳቸውን ክብር ዝቅ እያደረጋችሁ ሰውን ከፍ ማድረግ ይሄ አይመጠውም። በኔ በኩል አይመጣውም። ግን በእናንተ በኩል የሚመጣ ከሆነ እንደዚህ ውቃ ጥሉበት፣ ችግር የለውም። እንደዚህ አያወሩም። ሌሎቹ ኔጌቲቭ ነው የሚያወሩት። ኔጌቲቭ አንድ የሚያወራ ሰው የለም። እሱ ቆኖ ችግሩ አመዛዝኜ ሳይ እውነቱን ስነግራችሁ ቅድሚያ ማለት ነው። እነሱ ታርቀው ይምጡልንም ሰላም ይምጡልንም ባሉበት ሰላም ይሁኑ። እነሱ ራሳቸውን የሚያውቁ ራሳቸው ናቸው። እኛ ማንንም አዳላትም ማንንም እንትም ማለት ቅድሚያ ግን ለራሳችን ቅድሚያ ለራሳችን ኡነት ለሰው ለሰው መጀመሪያ የራሳችን ክብር መጠንበቅ ለራሳችን ማሰብ ነው ያለብን። እዚ ጋ ስራ የላችሁን? ተብለን እዚ ጋ እኮ እኛ ስራ ያትን አይደለም። እዚ ጋ ለባችን የምንጠርገው ሰዓት እያጠ ነው። እነሱን መንከታተላቸው ስለምንወዳቸው ነው እንጂ ለሌላ ነገር አይደለም። እዚጋ ጋ ስራ የላቸው የምንባለው የወረደን ሰዎች አይደለንም። ስለውጭ ወትነ ሀገር ልጆች ናቸው። ነገ ታርቀው ይመጣሉ። ስራም ከሆነ ይስሩ። ግን የማይሆን ነገር ኦዴንስን የሚያጣላ ማየት ካለብን ደግሞ እኩል ማየት ነው፣ ሳናዳላ እኩል ማየት ነው። ስህተት ካለ አንድ ጀግና እያን አንዴ ማሳደብ የለብን። ጀግና ከተማን ጀግና ከተማን አንድ ላይ ያገናኘረን፣ አንድ ላይ ያገናኘነው እኩል አይደለም። ያጣመሩትንም ሁለቱን አይደለም

ስለወደድኳቸው እንደ ልጄ። ለዛም እኔ ልጅ የለኝም ብዬ ሚስጥር መደበቅ አልችልም። ይፋ የሚናገር ሰው፣ ግልጽ የሚናገር ሰው የሚወደው የለም። እዚህ ጋር ድምጽ ሆነሽ ሁላችን ተሳስበን ብናወራ ነው እሱ የሚያቆመው። እዚህ ጋር አንዱ ጀግና እያለ በአንበሳ ቀናባብሮ መለቀቅ ጀግንነት አይደለም። ራሲ መጀመሪያ ጀግና ማለት አለብሽ። ዚቅ አደርገን ተናግረን ራሳችን ክብራችን ማስጠበቅና ክብራችን ማስከበር ያለብን ራሳችን ነን።